በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በቅዱስ ያሬድ የዐቢይ ጾም ሳምንታት አሰያየም መሠረት ስምንተኛው ሳምንት ሆሳዕና ይባላል። ሆሳዕና የሰሙነ ሕማማት መጀመሪያ ነው። ሆሳዕና ስያሜውን ያገኘው በማቴዎስ ወንጌል ምዕራፍ 21 ከቁጥር 9 ከሚገኘው ትምህርት የተወሰደ ሲሆን ትርጉሙ መድኃኒት፣ ወይም አሁን አድን ማለት ነው። ክብር ይግባውና አምላካችን በአህያ ጀርባ ላይ ተቀምጦ ሆሳዕና በአርያም የሚሉ አይሩግ የሕፃናት ምስጋና እየቀረበለት ወደ ኢየሩሳሌም ቤተ መቅደስ ጉዞ ያደረገበት ትሕትናውን የገለጠበት ይህንንም ዓለም ከማይሰረይ ኃጢአት መፍታቱን በምሳሌ ያስረዳበት ዕለት ነው። ተጽዕኖ ተብሎ ከሚጠራው የዐቢይ ጾም መጨረሻ ወይም ዕለተ ዓርብ እና ከሰሙነ ሕማማት መግቢያ ጀምሮ ያለው ሳምንት ሆሳዕና ይባላል። የክርስቶስ ነገረ ሕማሙን፣ ስቅለቱን፣ ሞቱን፣ ትንሣኤውን ሆሳዕና ተብሎ ዓለምን ማዳኑ የሚናገሩ ቅዱሳት መጻሕፍት የሚነበቡበት አምላካችን ለሰው ልጅ መዳን መከራ መቀበሉና የማዳን ስራው በሰፊ የሚታወጅበት በሰሙነ ሕማማት ለሚያርፉ ምእመናን ጸሎተ ፍትሃት የሚደረግበት ወንጌልም በአራቱ ማዕዘን የሚሰበክበት ሳምንት ነው። ሆሳዕና ከዚያው አያይዞም ሰሙነ ሕማማት ይቀጥላል። ወቅቱም የክርስቶስ ነገረ ሕማሙንና ዓለሙን ሁሉ ያዳነበት ጥበቡን የምንሰማበት ሳምንት ነው። በሞቱ ሞታችንን አጥፍቶ መንግሥቱን እንድንወርስ የፈቀደልን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።